ሁሉ የሚያሳስበኝ ነገር በሞቴት ነው የሚሄድ። በዚህ አይነት ማንነቴ፣ በዚህ አይነት ምንነቴ፣ ይሄ ማንነቴ የእውነት እኔ ለእግዚአብሔር ኮምፓታብል ነኝ ወይ? እግዚአብሔር መሄድ ማለት ይችላል። ስለ እኔ ሲሞጥ ህማሙን እያሰብኩ ነው። የእሱን መቅሰል እያሰብኩ ያሰብኩ ነኝ ወይ?

ወሰደኝ አይደ አያቸው ረፍት እንኳን አልነበረው። እርሱ በምድር በኖረበት ጊዜ ስለኛ እያሰበ ነበር፣ ስለኛ እያሰበ ይገረፍ፣ ይቆሰል፣ ይደማና ይወጋ ነበርና ስለ እኔ ስል ሲል ዋጋ የከፈለው እያልኩኝ ማሰብ ካልቻልኩኝ የኔ የነገ ህይወት ይቆስል። ነገችንን ስናይ ክርስቶስን ማየት ካልቻለን በእሱ ማረፍ ካልቻለን እርሱን መደገፍ ካልቻለን መኖር ምናችን ነው? ምን ይባላል? ትልቁ ጌታ ዛሬም በስራ ላይ ስላለ ማለት ነው። እና ለእግዚአብሔር ክብር ይሁን። ይህን ጸሎት፣ ከኔ በኋላ በማለት ጸልይ። ሰሙ እየተባረክ ማይከንክፈትና ክፈትና፣ እግዚአብሔርን ጃርገን እናመሰግናለን። ለእግዚአብሔር ክብር ይሁን። ኔትወርክ ነው የሚያስወርደው፣ ወገኖች፣ ኔትወርክ ያስወርደዋል። ኔትወርክ ነው የሚያስወርደው። እግዚአብሔር ይባረክ። ደስ ብሎናል። አንተ ወንድማችን ነህ። እንኳንም እግዚአብሔር ወደዚህ ወደሚደነቅ ብርሃን እንኳንም ጠራህ። ለጌታ ክብር ይሁን። ይህን ጸሎት ከኔ በኋላ በመጸለይ ፈቃድህ ከሆነ አብረን እንጸልያለን። እግዚአብሔር አምላካችን ሆይ፣ እግዚአብሔር አምላካችን ሆይ ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። እኔ በደለኛና ኃጢአተኛ ነኝ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። አንተ ግን ጻድቅ ነህ። ልጅህን ኢየሱስ ክርስቶስ ልከህ ልጅህን ኢየሱስ ክርስቶስ ልከህ ለኔ በደልና ኃጢአት ስለኔ በደልና ኃጢአት ስለ ዓለሙ በደልና ኃጢአት

ጌታ ሆይ ጌታ ሆይ አውቅም በድፍረት አውቅም በድፍረት አላውቅም በስተት አላውቅም በስተት የበደልኩም በደልና ሀጢያት የበደልኩም በደልና ሀጢያት በልጅ በክርስቶስ ኢየሱስ ደም በልጅ በክርስቶስ ኢየሱስ ደም አባቱ ነኝ አባቱ በቅዱስ ቃልህ በቅዱስ ቃልህ በቀሪ ህይወት ዘመኔ ነገርት ዘመኔ ታደገኝ ታደገኝ እንካ ህይወቴ ነው እንካ ህይወቴ ነው እንካ ዘመኔ ነው እንተ ዘመኔ ነው ከዛሬ ቀን ጀምሮ ከዛሬ ቀን ጀምሮ ኢየሱስ ክርስቶስ ኢየሱስ ክርስቶስ የህይወቴ አዳኝ የህይወቴ አዳኝ የህይወቴ ንጉስ የህይወቴ ንጉስ አድርጌ አድርጌ በፍጹም ልቤ አምኜ በፍጹም ልቤ አምኜ በፍጹም ልቤ በፍጹም ልቤ ተቀብያለሁ። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን፣ አሜን። ሰሙ የቀኝ እጅን ልብህ ላይ ብቻ ጫንልኝ። በጌታ በኢየሱስ ስም ብለህ ልብህ ላይ ብቻ ጫንልኝ በእምነት የተወደድ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣ በልጅ በኢየሱስ ክርስቶስ ስም በዚህ ሰዓት ስለወንድሜ ወንድሜ እጸልያለሁ፣ ስለ ወንድማችን እጸልያለሁ። አባትነት ከሚሰየምበት ከአፍ ፊት እንበረከካለሁ ብሎ እንዳለ ባሪያ ጳውሎስ በምድር ዙሪያ ያለን በስም የተጠራን ሰዎች ስለ ወንድማችን በፊትህ ተንበርክከናል። እግዚአብሔር ሆይ በጌታ በኢየሱስ ስም አንተነ ሰውን የምትለውጥ አንተነ የሰውን ልብ የምትለውጥ ወንድማችንን በእውነተኛ ፍቅር በእውነተኛ እግዚአብሔር አነካክል። ልቡን ስለነካኸው ልቡን ስለለወጥከው ልቡ በፍቅርህን የተሸነፈው፣ በሰው አይደለም የተሸነፈው፣ በፍቅርህን የተሸነፈው ጌታ ኢየሱስ እንዴት እንደሚወድህ በእንባ ሲገልጥ እግዚአብሔር ሆይ ሰምተናል። እግዚአብሔር ሆይ ወንድሜን ለእንደዚህ ህይወት ስለጠራው ወደ ክብር ስለጠራው ወደ ማዳን ስለጠራው እጅግ አድርጌ አመሰግንሃለሁ። ለሕይወትም ይሁን ንሳን ስለሰጣው እጅግ አድርጌ አመሰግንሃለሁ። የሚከታተለውን እግዚአብሔር የትኛውንም የክፋትን አጀንዳ የሰይጣንን ወጥመድ በልጅ በክርስቶስ ኢየሱስ የስም ሥልጣን ከዚህ ሰዓት ጀምሮ እንጸልያለን። ሞትን ድል ባደረገ ለማዳን በሚበረታ በልጅ በኢየሱስ ክርስቶስ የስም ሥልጣን የወንድሜ ልብ በፍቅር ስለተሸነፈ የትኛውም ካንተ ዓለም ያልሆኑ የክፋት መንፈሳውያን ሰራዊት በስም አድራሻው የተመደቡ የትኛውም የአጋንንት ሰራዊት ከዙሪያው እግዚአብሔር በስምህ ጉልበት ጉም በንፋስ እንደሚበተን የተበተን ይሁን። ነፍሱን ሊነጥቅ የሚፈልግ ሊገለው የሚፈልግ መንገዱን ሊያጨናግፍ የሚፈልግ የትኛውም የሰይጣን መልክተኛ ከህይወቱ ላይ በኢየሱስ ክርስቶስ የስም ሥልጣን ከዚህ ሰዓት ጀምሮ እንዲነሳ እጸልያለሁ፣ እንዲለቀው እጸልያለሁ፣ ከበባ እንዲበተን በልጅ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ይህንን ወንድም ለማዳን ጠርታዋል ገናም ደግሞ ዓለም የሚጠቀምበትን እግዚአብሔር በጌታ በኢየሱስም ያንተን ጸጋና ያንተን ቃል ጨምረበት በመንግስትህ አሳድጋ መንፈስህን ሞልተው ቃልህን ሞልተው እነዛ አባቶቻችን ሐዋርያት ስለ ልጅ ስለ ኢየሱስ ክርስቶስ ሞትና ትንሳኤ ብሎም አዳኝነት ሊመሰክሩ በወጡበት ምድር ሁሉ እየመሰከሩ እንደ ከዋክብት እየደመቁ እንዳለፉ በቀሪ የህይወት ዘመኑ ያንተን ማዳን ከአፉ ሰምተው ሰዎች ይድኑ ዘንድ በጸጋህ እንድትሞላው በቃልህ እንድትሞላው እግዚአብሔር ሆይ በእውነትና በፍቅር እንድታሳድገው በልጅ በኢየሱስ ክርስቶስም ለታመኑት እጆች ለአንተ አደራ አሳልፌን ሰጠው። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ ብለህ እንዳልክ ጌታ ኢየሱስ አሁን እጁን በልቡ ላይ ባደረገበት ልቡን ጌታ ኢየሱስ የአንተ ሰላም ይቆጣጠረው፣ የአንተ ፍቅር ይቆጣጠረው፣ የአንተ ጸጋ ይቆጣጠረው፣ የአንተ መንፈስ ይቆጣጠረው። መውጣት መግባቱ በአንተ ቁጥጥር ውስጥ ይሆን። እግዚአብሔር ሆይ ከክፉ ሁሉ ጠብቀው፣ ከራሱ ስተት፣ ከሰይጣን ወጥመድ፣ ከየትኛውም አደጋ በስምህ ጉልበት የተከለለ ይሆን፣ በስምህ ጉልበት የተደበቀ ይሁን፣ በስምህ ጉልበት የተሸፈነ ይሆን፣ በስምህ ጉልበት የተጋረደ ይሆን። እግዚአብሔር ለራሱም ስህተት ለሰይጣንም ወጥመድ ለክፉ ሰዎችን ምክር ተላልፎ እንዳይሰጥ አቤቱ ጌታው ጠብቀው፣ በጌታ በኢየሱስ ክርስቶስ ስምና ስልጣን ቀኝህና የፊት ብርሃን ይብራለት። መልካሚቱ እጅ ለመልካም በሱ ላይ ትሁን። በሚሰራበት ቦታ ዕውቀትንና ማስተዋልን ጥበብንና ጸጋን አብዛለት በሚያዩት ሰዎች ሁሉ ፊት። እግዚአብሔር የዘላለም አምላክ አቤቱ ጌታ ያንተ ሰላም ያንተ መረጋጋት በፊቱ ላይ በህይወቱ ላይ ከማየታቸው የተነሳ ጳውሎስን ምንድን የለወጠ ብለው እግዚአብሔር ሰዎች እስኪጠይቁ በኢየሩሳሌም ዙሪያ የነበሩ በደማስቆ የነበሩ በምኩራብ የነበሩ ሁሉ መለወጡን እስከማያምኑ ድረስ እግዚአብሔር በሱ ላይ ህይወትን ለውጥ እንዳደረክለት በጌታ በኢየሱስ ክርስቶስም በወንድማችንም ላይ እንደዚሁ ይሁን። መልካሚቱ እጅ ለመልካም በእሱ ላይ ስለሆነች ተመስገን፣ እናመሰግናለን። በቅዱሱ ብላቴና በኢየሱስ ክርስቶስ ሕያው ስም ጸለይን፣ አሜን።